ሰላም አለኩም ረህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? በድጋሚ መጥቻለሁ። ዛሬ ማለት ነው ሀበብ ገልቢ፣ እኔ ወላሂ በጣም ስሜታዊ እየሆንኩ ነው። በጣም እየተናደድኩ ነው። በጣም ደግሞ ሲከፉም ሳይ ደግሞ አልችልም። በነገራችን ላይ በጣም ሊቀፈኝ ወላሂ። እንዲህ እኛ እኛ ማለት ነው እኛ ዱባይ መዳም ቤት መዳም ቤት በኮንትራት ሁነን ያለነ ሰዎች ማለት ነው ያለነ ልጆች በጣም ተከብረን ያለን ወላሂ። እነዚህ እንዳገኙ ውጭ ላይ የሚሰሩ ልጆች ቢያንስ ሁሉም አይደሉም። በነገራችን ላይ ሁሉም አይደለም፣ ሁሉም አይደለም ብዬ የምሳደበው በነገራችን ላይ ያኔ አምሳ ፐርሰንቱ ከመቶ አምሳ ፐርሰንቱ ውጭ ላይ የሚሰራው ማለት ነው ወላሂ ምን አይነት ጉድ እያመጣባቸው እንደሆነ፣ እነ ሳሬ ሀበሻ እነ መሲ ብርጁ፣ እንዲ መሲ እንዲህ እንደዚህ ላገዘች ሁሉ ጭራሹን መኪና ውስጥ ገብቼ ሞታለሁ እያለች እንደዚህ መከራን ታበላታለሁ። ከካሜራ ፊት ለፊቱና ከሱቋ ፊት ለፊቱና መኪና ውስጥ ካልገባሁ እያለች ማለት ነው። እና ታዲያማ ሲግሯን አስአስነስታ ሰንትና ስብላታለይ እንዴ ጉድ እኮ ነው ሰዎች። እና ውዶችዬ፣ ባካችሁ፣ ባካችሁ፣ ይሄ ዱባይ ሴቶች ማለት ነው፣ ተጠንቀቁ፣ ተጠንቀቁ፣ ተጠንቀቁ። ወላሂ በጣም እየበዛ ነው። በጣም ከምላችሁ በላይ እኔ እኔ እንጃ ብቻ ከባድ ነው ስትሸከሸክ ያለኝ እኔን እንጠርተች ነበር። እንዲህ ሀይምሮሽ ላይ ያለሁት ኔኝ እንዳለኝ መሲ ወድ አይደለም ማለት ነው። እና ስፈልግ ሂዳ ስትጋደም ኑራ ካመለጠ በኋላ ነቶሎ የሸርሙጣ ወንድ ያረብኝ ነይቶሎ ያረብ ነቶሎ እንትን ያለኝ ወንድ አምጪ እያለኝ ሱቋ ሂደ ታስቸግራታለች ማለት ነው። እና ግን መሲ አሳዝነችኝ የምር ማለት ነው ወላሄ። የሰው ልጅ መስዋዕት ለከፈለ ሊረዳ ያነ ከጎናችን ለሆነ ሰው እንደዚህ አይነት ስቃይ፣ እንደዚህ አይነት መከራ፣ እንደዚህ አይነት ሙሲባ ምናመጣ ከሆነ ወላሂ ህግ ይልግጣል። ስለዚህ ለዚህ አይነት ለዚህ አይነት ህገ ወጥ ለምንድን ነው ምናግዘው? ምናዝ ነው ስንት በቃ ሳይወድ በግድ እየተደፈረ ሳይወድ በግድ እየተደበደበ ሳይወድ በግድ እያሰሩት ላለ ሰው መርዳትና መድረስ ስላለ እያለብን እንደዚህ አይነት ወጠጤ ወጠጤ የወጠጤም ወጠጤ ማለት ነው። ምድረ ባለጊ እዚህ እየመጣሽ አፈር አፈርቢ አፈር ያስበላሽ እና ማለት ነው። ኮንትራት እንት እናትሽን አባትሽን እጠውራለሁ ወይም እናትሽን አባትሽን እረዳለሁኝ ወይም ድህ አባት እናቴን እህቴ ወንድሜን እረዳለሁ ብለሽ መጣሽ ከዚህ እግር ሰቀላ እግር ዘቅዘቃ እምትይው አፈር ድምቢ ይያንዴንሽ ወላሂ አፈር ድምቢ አፈር ያስበላሽ እና ምን አይነት ውዴት እየሄድን ነው? ምንድን ጉር ነው? ዱባይ ተግማማ ይወላህ ተግማማ። ምን ጉር ነው እንዲህ? በትር ኮኔ ቀራት ወላህ። በትር ልጅቱ ኮፈን ተልበላ ነው በነሱ። ሱብሃናላህ ይችላል አንድ ነገር ብኮ ነግጧት፣ ማነው የሚደርስላት? ቢስሚላህ በቃ ሁሉም እንደዚህ ሲጮ ሲጮ ሲጮ ሲመክር ሲያስረዳ ይውላል። በቃ ማኩ ፈይዴ። ለምንድን ነው የማንቀየረው እኛ ኢትዮጵያውያን? ለምን እንደማንቀየረው አንድ ሰው ሁለት ሰው ሲቀጣ እንኳን ለምንድን ነው የማናውቀው? ለምንድን ነው የማናገናዝበው? ወዴት ይሄር ነው እንዴ? ያነ ሰው ሳይ እየተባለ አይደለም እኮ እዚህ ሶሻል ሚዲያ ላይ ስንት ዓለም ህዝብ እያየው እንደዚህ ሶሻል ሚዲያ ላይ ተስጣቶ የሚውለው ማለት ነው። ሳሪ ለብቻዋ ትናገራለይ፣ መሴ ለብቻዋ ትናገራለይ፣ ሀቢባ ለብቻዋ ትናገራለይ። ለምንድን ነው ያለው ግለሰብ እንደዚህ የሚያውቀው የሚያውቀው የሚያውቀው ለሁሉም ሁሉም እየመከረን ያለው ሶሻል ሚዲያ እንደዚህ ማስረጃ እንትን እየያዘ እየወጣ ነው እያስረዳ ነው። ለምንድን ነው ማን የማይገባን በቃ ሀያ አራት ሰዓት ሙሉ ያ ስለዛ ነገር ካልተሰራና ስላልተፈጸመ አይነፍሰንም ማለት ነው ሱብሃናላህ። በዛኛው አንዲቱ ተደፈርኩ ትላለ፣ በዛኛው አንዲቱ ሰጥቼ የመጣ ትላለ፣ በዛኛው አንዲቱ አርገዥ መጣ ትላለ። ከወለድሽም ደግሞ ካረጋሽም ይዘሽ ግቢ ወደ ሀገርሽ። ምንድን ነው ምንድን ነው? ወዴት እየሄዳችሁ ነው?